ትራምፕ የኢራንን የምድር ውስጥ የኒውክሌር ጣቢያን ኢላማ ያደረገውን የእስራኤል ጥቃት ለመቀላቀል እያሰቡበት ነው። ትራምፕ በዋይት ሀውስ ሲቹዌሽን ክፍል ውስጥ ከብሔራዊ ደህንነት ቡድናቸው ጋር በእስራኤልና በኢራን ግጭት ውስጣዊ ጉዳዮች ላይ በሰፊው ተወያይተዋል። እስራኤል በፎርዶ የሚገኘውን ተቋምን ጨምሮ የኢራንን የኒውክሌር ቦታዎች ላይ የምታደርሰውን ጥቃት ለመቀላቀል እያሰበ ነው ሲሉ ጉዳዩን የሚያውቁ አምስት ምንጮች ለሲቢኤስ ኒውስ ተናግረዋል። ርዕሰ ጉዳዩ ላይ ውይይት እንደሚደረግ ይጠበቃል። በትራምፕ የቅርብ አማካሪዎች መካከል ሙሉ ስምምነት የለም ሲሉ የሲቢኤስ ምንጮች አክለዋል። ትራምፕ ማክሰኞ ዕለት ከእስራኤሉ ጠቅላይ ሚኒስተር ጋር መወያየታቸው ይታወሳል። የተወያዩበትም ሆነ የተነገረው ጉዳይም በተመለከተ የተባለ ነገር ግን የለም። እዚያው የውይይቱ ጠረጴዛ ላይ ግን ምን እንዳለ መገመት እንችላለን ሲሉ ተንታኞች ተደምጠዋል። የአሜሪካው ፕሬዝዳንት በሲቲዌሽን ክፍል ውስጥ ለአንድ ሰዓት ከ20 ደቂቃ ያህል ካሳለፉ በኋላ ከካቢኔያቸው ጋር መወያየታቸው ይታወሳል። ከአንዳንድ ከፍተኛ ጀነራሎች ጋርም እንደተገናኙ ይነገራል። ከጋራ ሹማምንቱ ሊቀመንበር ጋር ስለ ቀጣዩ ሂደትም በሰፊው ተወያይተዋል። በአሁኑ ጊዜ ሁሉም የዲፕሎማሲ ወይም የስምምነት ንግግር እንደተቋረጠ ምልክቶች ይታያሉ። እናም የትራምፕ አስተዳደር ወደ አንድ ዓይነት ወታደራዊ እርምጃ እያመራ ያለ ይመስላል። የኢራንን ሰማያት ለመቆጣጠር ትራምፕ ሲናገሩ እኛ የሚለውን ቃል ሊጠቀሙበት እነዚያን ምልክቶች ትራምፕ እኛ ማለታቸው ጥምረት መኖሩን ያሳያል። የት እንዳለህ እናውቃለን ግን አንገድልህም በማለት ትራምፕ ለኢራኑ መሪ የተናገሩት ቃል በግጭቱ ውስጥ የአሜሪካ ተሳትፎ እንዳለ የሚያመለክት ሆኗል። ዩጎብ የተሰኘ የጥናት ማዕከል በሠራው ዘገባ አብዛኛዎቹ አሜሪካውያን የአሜሪካ ጦር በእስራኤልና በኢራን ግጭት ውስጥ መግባት የለበትም ብለው ያምናሉ። 60 በመቶው አሜሪካውያን የዋሽንግተንን የጣልቃ ገብነት እርምጃ ሲቃወሙ፣ 16 በመቶ ብቻ ግን ድጋፍ ይሰጣሉ ሲል ሲኤንኤን ዘግበዋል።